ሰላም ሰላም ውድ የኢትዮጵ ቤተሰቦች እንዴት ናችሁ? ሰላም ናችሁ ከያላችሁ፣ በሰላማችሁ ብዝት ብዝት ይበልልኝ እያልኩኝ እነሆ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። በእርግጥ ከኢትዮ በጣም ጠፍቻለሁ። የጠፋሁበትን ምክንያት ዛሬ ድንገራችሁ። እንግዲህ ከኢትዮ የጠፋሁት ፖፖ እየሰራሁኝ ስለሆነ ነው። ከኢትዮ በጣም ጠፍቻለሁ እና ለዛ ነው የጠፋሁት። እንግዲህ ዛሬ አለም ፖፖ ምን ላይ ናት፣ ምን ላይ ደርሳለች የሚለውን አብረን የምናይ ይሆናል። ፖፖ ለመስራት ፍላጎት ያላችሁ ካላችሁ እንድትሰሩ ማለት ነው። ምክንያቱም በጣም አዋጭ ከኢቶ ከኢቶ አስር እጥፍ የሚበልጥ ስራ ስለሆነ ማለት ነው። በዚህ ላይ በጣም በቀላሉ መንገድ ነው የሚሰራው። ከእናንተ የሚጠበቀው ቲምን ማብዛት ብቻ ነው እና እስኪ አብረንኒ ቪዲዮ እንዳይረዝም አሁን ምንድን ነው ማድረገው ፖፖ የዚህ ጋር አለች። ፖፖ ይኸው ፖፖ አፕሊኬሽንን አንዴ ከፍታታለሁ። አንድ ስከፍታት እንደዚህ ነው የምትመጣው እንደዚህ ትመጣለች ከዛን የራሴ የራሴ ቻናል ላይ ለመግባት ምን አደርጋለሁ እዚህ ጋ ይሄንን እጫናለሁ ማለት ነው እዚህ ጋ ይሄንን እጫናለሁ የራሴ ቻናል ላይ ለመግባት ከዛ እንደዚህ ስጫ ነው የራሴ ቻናል ይመጣል ማለት ነው ይኸው አለም አለም ብሎ የራሴ ቻናል ይመጣል ይሄ የራሴ አይዲ ነው ይሄ የራሴ እንትን ነው ይኸው እዚህ ጋ ፖይንትና ኮይን እዚህ ጋ አለኝ ይኸው እንደምታዩት ነው ሊብሌ ሊብል አስር ደረጃ ያለው 11 ደረጃ ያለው ሊብሌን ላሳያችሁ ኦኬ ይኸው ሊብሌ እዚህ ጋር ነው ሊብል 11 ደረጃ ያለው እዚህ ጋር ሊብል 11 ደረጃ ያለው ኦኬ ሌላ ምንድነው ማሳያችሁ እዚህ ጋር ኮይን ነው ኮይን እና ፖይንት ነው አሁን ዋናው ነገር የቱ ጋር ነው እዚህ ጋር ይሄ ኤጀንት የሚለው ጋ ላሳያችሁ ማለት ነው ዋናው እዚህ ጋር ነው ስራውም ያለው እዚህ ውስጥ ነው። እና እዚህ ጋር ላሳያችሁ ኤጀንት ኤጀንት የሚለውን አንዴ ልጫ ነው። ኤጀንት የሚለው ስጫ ነው እንደዚህ ይመጣል። ቤተሰቦቼ እኔ ዲላይ ነኝ። ኤጀንት ሆኝ ያለው ከሆስት መጀመሪያ ስትመዘገቡ ሆስት ሆናችሁ ነው የምትመዘገቡት። ከዛ በኋላ ኤጀንት ሆናችሁ በስራችሁ ልጆችን እያስገባችሁ ትሰራላችሁ የዛኔ ኤጀንት ነው የምትሆኑት ማለት ነው እና እዚ ጋ እኔ ዲላይ ነኝ ማለት ነው አሁን እኔ ዲላይ ነው ያለሁት ቤተሰቦች ዲላይ ነኝ እዚ ጋ ይታያቸዋል አራት ፐርሰንት ይላል አራት ፐርሰንት አራት ፐርሰንት ኮሚሽን ተከፋይ ነኝ እኔ ለምን ዲላይ ስላለው ገና ዲላይ አራት ፐርሰንት ኮሚሽን ተከፋይ ነኝ ሲ ሲ ስገባ ደግሞ የስምንት ፐርሰንት ኮሚሽን ተከፋይ ነኝ እዚ ጋ እያችሁ እዚ ጋ ሲ ብሎ ቅርታ አንዴ እዚህ ጋር ሲ ብሎ ይታያቸዋል። ስምንት ፐርሰንት ኮሚሽን ተከፋይ ነኝ። የስምንት ፐርሰንት ኮሚሽን ተከፋይ እንዲሆን ምን ማድረግ አለብኝ የሚለውን አንዴ ጫን ልበለውና በትልቁ ላሳያችሁ። አው እዚህ ጋር ይታያችኋል። ይኸው አሁን እኔ ስንት ይቀረኛል? ስድስት መቶ አርባ ስምንት ሺ። ለምንድነው ይሄ የሚቀረኝ ሲ ለመግባት የስምንት ፐርሰንት ተከፋይ ለመሆን ይህንን ኤክስቼንጅ መፈጸም አለብኝ ማለት ነው። 648 ሺ ኤክስቼንጅ መፈጸም አለብኝ። ቀላል ነው። እኔ ከ በዚህ ባንዶር ውስጥ ኤክስቼንጅ ያረኩት ይሄው 1 ሚሊዮን 351 ሺ ኤክስቼንጅ አርጋለው ማለት ነው። ይሄንን ኤክስቼንጅ አርጋለው። ይህ ስደምሩበት 2 ሚሊዮን ይመጣል። ይመጣልና በጣም ቀላል ነው። በጣም ቀላል ከምላችሁ በላይ ቀላል የሆነ ደስ የሚል ስራ በቃ እኔ እንጃ እየወደዳችሁት የምትሰሩ ስራ ነው። በነገራችን ላይ እና ቪዲዮ ተቆረጥ እና በታም ብሌል ተሰራ ና ምን በል የሚባል ነገር የለበትም። እንደ ኢቶም ማለት ነው። እና ይሄ የዛሬ ኮሚሽኔ ነው። እዚህ ጋር ነው ጨዋታ ውዶች ዬ አያችሁ። ይሄንን እዚህ ጋር የምታዩት ነገር ዛሬ ይሄ የኔ ኮሚሽን ነው ማለት ነው። ዛሬ ያገኘሁት ከትላንት ማታ በኢትዮጵያ ከአንድ ሰዓት ጀምሮ እስካሁን ሰዓት ባለው ያገኘሁት ኮሚሽን አስር ሺ አምስት መቶ አምሳ ሁለት ዛሬ ያገኘሁት ኮሚሽን ነው። ገና እስከ ማታ አንድ ሰዓት እስከሚሆን ከኢትዮጵያ ይጨምራል ማለት ነው። ይሄ እኔ ዛሬ ያገኘሁት ኮሚሽን ነው። ስለዚህ መስራት የምትፈልጉ ልጆች ካላችሁ ስሩ። የምር ፖፖ በጣም በጣም በጣም አሪፍ ስራ በጣም ደስ የሚል ስራ ነው። እኔ በስሬ ስንት ልጆች አሉ ለማለት ለማየት እዚህ ጋር አድሆስትስ የሚል አለ። እኔ ብዙ ልጅ የለም ስሬ ላይ። በእርግጥ ስሬ ላይ እዚህ ጋር ማነጅ የሚለውን እናውቃለው። ከዛ እኔ አስራ ሁለት ልጆች ናቸው ስሬ ላይ ያሉት። አስራ ሁለት ልጆች ናቸው ስሬ ላይ ያሉት። ይሄ እኔ ስር ያሉ ልጆች ናቸው ማለት ነው። አስራ ሁለት ልጆች እኔ ስር ያሉ ልጆች ናቸው። እኔ ስር እዚህ ጋር ስታዩ የሰሩትን ታያላችሁ እንደዚህ ነው እና ከእናንተ የሚጠበቀው ምንድን ነው? ሰው ስራችሁ ላይ ያስገብታችሁ መስራትና መስራት ብቻ ነው። በጣም የሆነ ቀላል የሆነ ስራ ነው። በእርግጥ ዝም ብሎ አፕሊኬሽኑ ከፍተን ስለመጣን አይደለም ብር የሚከፍለን፣ መስራት አለብን። በደንብ መስራት መጀመሪያ ስለ ፕላትፎርሙ መረዳት ከዛ በኋላ ደግሞ ኤጀንት መሆን። ኤጀንት ሆንን ደግሞ በስራችን ልጆችን እያስገባን ተባብረን አብረን፣ እነዚ የገቡትም ልጆች ሁላችንም አብረን ሆነን እየተጋገዝን መስራትን ነው የሚፈልገው ስራ። ተጋግዛችሁ መስራትን ነው የሚፈልገው እንጂ በጣም ቀላል ስራ ነው። በጣም ደስ የሚል ስራ ነው። ከኢትዮ አስር እጥፍ እጅ ይሻላል ብዬ ነው እኔ እንደራሴ እንዳየሁት አስር እጥፍ እጅ ይሻላል በኢትዮ፣ ወይም ግን በአምስት ወር በስድስት ወር የኢትዮጵያ ሶስት ሺና አራት ሺ ብር ከማግኘት አምስት ወር እና ስድስት ወር የምሬ ነው ምላችሁ። እዚህ ላይ በደንብ አድርጋችሁ ሰዓታችሁ ሰጥታችሁ ከሰራችሁ ሰዎች ካስገባችሁ የዛ እጥፍ እጥፍ እጥፍ የምታገኙበት ፕላትፎርም ነው ማለት ነው። እና ይህንን ይመስላል ፖፖ። ለመስራት ፍላጎት ያላችሁ ኑ አብረን እንስራ፣ አብረን እንስራ። ኑ ከስር ሊንክን አስቀምጥላቸዋለሁ፣ ቁጥሬም አስቀምጥላቸዋለሁ። መስራት የምትፈልጉ ልጆች ኑ አብረን እንስራ። በጣም ውጤታማ የሚያደርግ ስራ ነው እመኑኝ። በጣም ውጤታማ የሚያደርግ ስራ ነው ጠንክረን ከሰራንበት ማለት ነው። ጎበዝ ሆነን ከሰራንበት በጣም ውጤታማ የምትሆኑበት፣ በአጭር ጊዜ ውስጥ ውጤታማ የምትሆኑበት ስራ ነው እና ኑ አብረን እንስራ። ቪዲዮ እንዳይረዝምብኝ በዚህ አበቃለሁኝ ማለት ነው። ሰላም ሁኑልኝ። መልካም ቀን ይሁንላችሁ። ባይ ባይ።